ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን፣ በአዲስ መረጃ ተገናኝተላል። አዲስ መረጃ እንግዲህ በጣም ነው ቀልቤን የሳበው፣ ለእናንተም ይጠቅማል ብለን ስላመንነ፣ ወደ እናንተ ያመጣነው በተለይ ደግሞ በአሜሪካ የምትኖሩ ውድ ቤተሰቦቻችን ይሄ ነገር እንግዲህ ልታቆተም ትችላላችሁ፣ ወይ ደግሞ ሊያስገርማችሁ ይችላል። ዶናልድ ትራምፕን የተመለከተ በጣም አስገራሚ መረጃ ነው የማጋራችሁ። ዶናልድ ትራምፕ ወደ ስልጣን እንዲመጣ እነማን አስተዋጽኦ አድርገዋል፣ እሱስ በምን ያህል ርቀት ዋሽቶናል የሚለውን በተለይ ደግሞ ስደተኛ ሆኖ ዶናልድ ትራምፕ ስለ ስደተኛ ከፍተኛ ጥላቻ እንዳለው ይታወቃል። ግን ዶናልድ ትራምፕ መሰረቱ ኢሚግራንት እንደሆነ ሁላችንም እናውቃለን። ነገር ግን ዶናልድ ትራምፕ ጀርመናዊ እንደሆነ ብዙዎቻችን እናውቃለን ብዬ አላስብም። ጀርመናዊን ብቻ ሳይሆን በድብቅ ሄዶ የአይሁድ እምነትን ተቀብሎ ያለ ሰው ነው። ግን በጣም ዋሽቶናል በብዙ ነገር እና አሜሪካ ደግሞ ምናልባት አሜሪካ ምትኖሩ ቤተሰቦቻችን እንዲሁም ሌላም ቦታ ይሄ መረጃ ሊኖራችሁ ይችላል። ይሄ ጥቁሮቹ ማይገቡበት ሰንዳውን ታውን የሚባል በቀደመው ስሙ አሁን ከዶናልድ ትራምፕ አገዛዝ ጅማሮ ጀምሮ ደግሞ ሪተርን ቱ ዘ ላንድ ስለሚለውም ትልቅ ሚስጥር ነው የምንነግራችሁ። ለጥቁሮች ለስደተኞች ምን ያህል ጥላቻ እንዳላቸው አሁንም በዘር ጭንብል ተሸፍነው እንዳሉ በጣም ትልቅ ሚስጥር ነው የምንነግራችሁ። ወደ ቤተሰቦቻችን አብራችሁን ስለምትሆኑ ከወዲሁ እናመሰግናለን ሮማን ጸጋዬ ነኝ ካክሱም ቲዩብ እንደተለመደው በከበረው ስጦታችሁ በላይክ በኮመንት በሼር እስከመጨረሻው አብራችሁን ዝለቁ ሰናይ ቆይታ ይሆንላችሁ መጀመሪያ እስኪ ስለ ዶናልድ ትራምፕ እንነጋገል ዶናልድ ትራምፕ እንደሚታወቀው ወደ ስልጣን ከመምጣቱ በፊት ምን ምን እንደሚያደርግ ተናግሮ ነበረ የምርጫ ቅስቀሳ ወቅት ማለት ነው በተለይ ደግሞ ስደተኞች ላይ ትኩረቱን አድርጎ እንደሚሰራና ስደተኞችን ሙሉ ለሙሉ ህጋዊ ያልሆኑ በተለይ ደግሞ እንደሚያስወጣ ተናግሮ ነበረ። በዚህም ብዙ ሰዎች ቢቃወሙትም ገሚሱ ደግሞ በሌላው ገጽ ያሉት ደግሞ ልክ ነው፣ አሜሪካ እየተበዘበዘች ነው ያለችው፣ እንዲሁም ደግሞ ወንጀል ተበራክቷል ብለው ሲናገሩ ነበረ። ዶናልድ ትራምፕ ምን ያህል ስደተኛን እንደሚጠላ እንደሚጸየፍ፣ እራሱ የምታውቁት ውሻና ድመቶቻችንን እየበሉብን ነው ብሎ አሜሪካውያን ውሻና ድመት እራሱ ማርባት አልቻሉም ብሎ ኦፊሻሊ ወጥቶ ሲናገር ነበር። ይሄ በጣም ከፍተኛ የሆነ ቁጣን ቀስቅሶ ነበር። እኛ መረጃን አቀብለናችሁ ነበረ። እንግዲህ ዶናልድ ትራምፕ ዝም ብለን ከላይ ከላይ ስናየው ነው እንጂ ውስጡ በጣም ሁለት አይነት ሰው ነው ዶናልድ ትራምፕ። ምክንያቱም ለምርጫ ቅስቀሳ ወቅት እንኳን አፍሪካውያኖች በጣም እንዲደግፉት ምንድነው ያለው፣ በተለይ ደግሞ ይሄ ጀንደር ላይ ትኩረት አድርጎ ነበረ ሲሰራ የነበረው የምርጫ ቅስቀሳው ላይ ታስታውሳላችሁ። ጀንደርን አስቆማለሁኝ ብሎ መላው አፍሪካ በሚባል ደረጃ ሲደግፉት ነበረ። ሌላው ክርስቲያኖችን ነው በተለይ ደግሞ የኤቫንጀሊካን ክርስቲያኖችን ላይ ትኩረት እንዲያደርጉበት ስለፈለገ መጽሐፍ ቅዱስ እያንዳንዱ አሜሪካዊ መጽሐፍ ቅዱስ ሊኖረው ይገባል እያንዳንዱ አሜሪካዊ ከትራሱ ስር መጽሐፍ ቅዱስ ሊኖር ይገባል ብሎ መጽሐፍ ቅዱስን ሁሉ ሲሸጥ ነበረ። ታስታውሳላችሁ መረጃውን አድርሰናችኋል። ከዛ ደግሞ ተራዳዩ መላክ ቅዱስ ሚካኤል አንተ ርዳኝ ብሎ ከምርጫው ቀናቶች በፊት በራሱ በትሩዝ ሶሻል ሚዲያ ላይ ለጥፎ ነበረ። በጣም ትኩረት አድርጎ ይሄን ነገር ሲሰራ ስለነበረ ክርስትና ላይ በተለይ እግዚአብሔር ይረዳኛል እያለ በጣም ሲደሰኩር ስለነበረ ክርስቲያኖችም ግልብጥ ብለው ሲያግዙት ሲደግፉት ነበረ። በብዙ ነገር ሰፖርት ሲያደረጉት ነበረ። ሌላው የሙስሊሙ ማህበረሰብ ነው። የጋዛን ጦርነት አስቆመዋለሁ ብሎ እንደገና እኔ ስልጣን ላይ በሆን ኖሮ ጭራሽ የጋዛ ጦርነት አይቀሰቀስም እኔ ደግሞ ስልጣኑን ባገኝ አንድም ቀን ጦርነት አይቆይም ይሄ ጦርነት ብሎ የሙስሊሙ ማህበረሰብም እሱን እንዲመርጥ አድርጓል ማለት ነው። የፖለቲካው አካሄድ ቢሆንም ግን በጣም የትራምፕ በጣም የተለየ ነውና ግን ደግሞ ቃል ከገባቸው ነገሮች እንደው በትንሹም ቢሆን የሰራው በተለይ ጀንደር የሚባለው ላይ የመጀመሪያ ወደ ስልጣን ከመጣ የመጀመሪያ ስራዎቹ ያደረገው ጀንደሮችን ባንዲራቸው መውረድ ሌሎች ሌሎችንም ነገሮችን ማድረግ ነው። ግን የጋዛ ጦርነት እንደውም ጥራሽ እሱ ከመጣ በኋላ ለምግብ ተሰለፉ ብለው የተሰለፉ የተራቡ ሰዎች ላይ ነው ጥይት ሲዘምብ የነበረው። እንደውም ዘግናኝ ጦርነት የነበረው የሩሲያና የዩክሬን ጦርነትም በ24 ሰዓት ውስጥ አስቆማለሁ ያለው ሰው እስካሁን ድረስ ጦርነቱ እንደቀጠለ ነው። ያው በቃሉ የተገኘ ሰው አይደለም። ስለዚህ ለምንድን ነው ይሄ ሰው ጀርመናዊ ሆኖ ራሱን ግን ጀርመናዊ ነኝ ብሎ ተናግሮ አያውቅም። እናቴም ከእንደዚህ ናት አባቴም ከዚህ ነው እያለ ይዋሻል እንጂ ጀርመ ኢኮኖሚ ነኝ ብሎ ተናግሮ አያቅም። ግን የጀርመኑ ፕሬዝዳንት በቀደምት ወደ አሜሪካ ሄደው ነበርና የልደት ሰርተፍኬቱን ይዘውለት ነው የሄዱት። በጣም በሚገርም ሁኔታ ማለት ነው፣ ይህ መረጃ በጣም ያስገረመኝ ማለት ነውና ዶናልድ ትራምፕ የቤተሰቡ ጀርመን ስደተኛ መሆኑ እርግጥ ነው። አባቱ ፍሬድሪክ ትራምፕ፣ እንደውም ፍሬድሪክ ትራምፕ ሳይሆን በኤፍ ነው የሚጨርሰው ስሙ ራሱ ትራምፕ ሳይሆን ትራምፍ እንደሆነ ነው መረጃው እያሳየኛለው። እና ቀደም ሲል ፍሬድሪክ ትራምፍ በ1885 16 ዓመቱ አባቱ ማለት ነው ከጀርመን ካልስታት ወደ አሜሪካ ተሰዷል። ይህ የሆነው በጀርመን የግዴታ ወታደራዊ አገልግሎት ለማስቀረት ነበረ ማለት ነው። በአሜሪካ በመጀመሪያ የባርቴንደር ሆኖ ሰርቷል። በኋላም በወርቅ ፍለጋ ወቅት በሲያትልና በዩኮን ምግብ ቤቶች ውስጥ በሆቴሎች ማለት ነው በማስተናገድ ሀብትን እንደሰበሰበ ይነገራል። ከዚያም ወደ ጀርመን ተመልሶ ኤልሳቤት ክሪስትን አገባው ማለት ነው። ነገር ግን በጀርመን የወታደራዊ አገልግሎት መሰረት ስላልተፈጸመ ከሀገሩ ተባረረ። ጋብቻው ማለት ነው። ወደ አሜሪካ ተመለሰ ማለት ነው። ከዚያም ቤተሰብ መስርተው ፍሬድሪክ ትራምፕን ዶናልድ ትራምፕ አባት ወለዱ ማለት ነው። በሁለተኛው የዓለም ጦርነት ወቅት በአሜሪካ የጀርመናውያን ስደተኞች ላይ ያለውን ጥርጣሬ ምክንያት የትራምፕ ቤተሰብ የጀርመን ዝርያቸውን ደብቀው ስዊድናዊ መሆናቸውን ተናገሩ ማለት ነው። ስለዚህ ፍሪድ ትራምፕ የጀርመን ቋንቋ እንደማይናገር ተናግሮ ነበረ። ልጆቹን በዚህ ቋንቋ እንደማይናገሩ ተናግረዋል፣ እና ጀርመናዊ መሆናቸውን የካዶት ቤተሰቦቻቸው ናቸው። የጀመሩት ክህደቱን ማለት ነው። ከዛ ዶናልድ ትራምፕ በ1987 በጻፈው ዘ አርት ኦፍ ዘ ዲል በሚለው መጽሐፉ አባቱ ከስዊድን መሆኑን ገለጸ ማለት ነው። ነገር ግን በኋላ የጀርመን ዝርያውን ተቀብሎ ደግሞ በ1999 በኒውዮርክ የጀርመን አሜሪካ ፓሬድ ላይ እንደ ግራንድ ማርሻል ተሳትፈዋል ማለት ነው። ከዛም በኋላ ዶናልድ ትራምፕ ስደተኞችን የሚቃወም አቋም መያዙ፣ በተለይ ደግሞ በቤተሰቡ የስደተኛ ታሪክ ላይ ከፍተኛ የሆነ ተቃርኖ የሚያስነሳ ነገር ነው እና አንደኛው የባህልና የዘመን ልዩነት ነው ትራምፕ ብዙ ጊዜ ከሜክሲኮ ከአፍሪካ፣ ከሌሎች ታዳጊ ሀገሮች የሚመጡ ስደተኞችን እንደ ወንጀለኞች፣ እንደ ህገወጥ፣ የአሜሪካ ኢኮኖሚን ጎጂ አድርጎ ነው የሚገልጸው። በነገራችን ላይ አሁን ላይ ራሱ በጣም ብዙ ስደተኞችን እያስወጣ ስለሆነ አሜሪካ እንደ አሜሪካ አትቆምም፣ ያለ ስደተኛ ሁሉ እየተባለ ነው ያለው። ብዙ የታሪክ ጸሐፊዎች፣ ብዙ የታሪክ ተንታኞች ይህን ነገር ነው እየተናገሩ ያሉት። ስደተኛ ሁሉ አሜሪካን የሚጎዳ አይደለም፣ እንደውም አሜሪካ እንደ አሜሪካ እንድትቆም የስደተኛ ከፍተኛ የሆነ አስተዋጽኦ አለው እያሉ ነው ያሉት። ይሁን እንጂ እንግዲህ ትራምፕ የራሱን ቤተሰብ ስደተኞች ጀርመናውያን ስኮትላንዳውያን እንደተከበሩና ስኬታማ እንደሆኑ ግን ይመለከታል። የሚገርመው ነገር ያው ጀርመናዊ ስለሆነ ማለት ነው ሌሎች ሀገራት አፍሪካውያን እና ሌሎች ደግሞ አላደጉም ከሚባሉ ሀገራት የሚሄዱ ስደተኞችን ሳይሆን ጀርመናውያን ወይ ደግሞ ስኮትላንዳውያን ግን የተከበሩና ስኬታማ ናቸው ብሎ ያስቀምጣል ማለት ነው ስደተኛ እንኳን ቢሆኑ። ይሄ እንግዲህ ምናልባትም በ19ኛው መቶ ክፍለ ዘመን ጀርመናውያን በአሜሪካ ተቀባይነት ያላቸው ትልቅ የስደተኞች ቡድን በመሆናቸው ነው ይባላል። እንግዲህ ትራምፕ ህጋዊ ስደ ስደትን እንደሚደግፍ ይናገራል። ነገር ግን ህገ ወጥ ስደትን በተለይ ከደቡባዊ ሀገሮች የሚመጡትን በጣም መጠብቅ እንደሚቃወም ይታወቃል። ሌላው ፖለቲካዊ ስልትና ድጋፍ መሰብሰብ ነው። የእሱ ከላይ እንዳልኳቸው በጣም ብዙ ነገሮችን አስቆም ነበር ብሎ ራሱን እንደ ጻድቅ ሲያሳይ ነበረ። ከእምነት ጀምሮ መጽሐፍ ቅዱስን እንዴት መጠቀም እንዳለባቸው ለግሬት አሜሪካ የሚለውን ነገር መመለስ አለብን ወደ ቀደመ ክብሯ እንድትመለስ ብሎ ሙሉ ክርስቲያኖችንም ሙስሊሞችንም ያደጉትንም ያላደጉትንም ሀገራት በአንድ ላይ ሆ ብለው ተነስተው እሱን እንዲመርጡ የሰላ አካሄድ ነው የሄደው። ግን የእሱ ደግሞ የባሰ ነው። ይህ አቋሙ በተለይ ደግሞ ተከታዮችን በተለምዶ ወግ አጥባቂና የስደት ተቃዋሚ የሆኑትን ለመሳብ በጣም አግዞታል። ይሄ በአንዳንድ የፖለቲካ ተንታኞች እንደ ፍርሃት መቀነስ ስልት ታይቷል ማለት ነው። ሆኖም ጥናቶቹ እንደ ፒዮ ሪሰርች ሴንተር 2024 እንደሚያመለክተው 60 ፐርሰንት የሚሆኑ አሜሪካውያን የተለያዩ ህዝቦች መገኘት ለሀገራቸው ጥንካሬ እንደሆነ ያምናሉ። ይህ እንግዲህ ጥናት ላይ የተመሰረተ ነገር ነው። ጥራዝንጠቅ የሆነ መረጃ አይደለም። ስደተኞች ለአሜሪካ መጠንከር እንደውም ለአሜሪካ የጀርባ አጥንት ናቸው የሚባሉ ስደተኞች ናቸው፣ ከተለያዩ አለም የሚፈልሱ ማለት ነው። ይህም ስደተኞችን በኢኮኖሚያዊ በማህበረሰባዊ ላይ አዎንታዊ አስተዋጽኦ እንዳ ላቸው ያሳያል ማለት ነው ሶስተኛው የተነሳ ታሪካዊና ባህላዊ ተጽዕኖ ምክንያት ነው ነው የሚባለው ትራምፕ የቤተሰቡን የስደት ታሪክ እንደ ስኬታማ ተሞክሮ የሚመለከት ሰው ነው በነገራችን ላይ ስደተኛ ቤተሰብ በመሆኑ በጣም ነው ፕራውድ የሚያደርገው ትራምፕ እና ነገር ግን የዛሬ ስደተኞችን ደግሞ እንደ ስጋት ነው የሚቆጥራቸው። ስደተኛ እኮ አሁን በነገራችን ላይ እዛ ሁላችንም ልጆቻችን የእኛ ኢትዮጵያውያን በአሜሪካ በሌላውም አለም ሲሄዱ ጥገኝነት ሲጠይቁ ያው በፖለቲካ ለህይወታቸው ሰግተው እንደሄዱ እንደታሰሩ ወይ የግድያ ሙከራ ምናምን ዋሽተው ነው አደለ ዛንተ የሚሉት። ውሸቱን መዋሸት ያልቻሉትን ነው፣ በነገራችን ላይ ህጋዊ አይደላችሁም ብለው የሚሏቸው ይሄ ራሱ በጣም የሚገርም ነው። ውሸቱን በትክክል ከዋሹ ነው አይደል ወረቀት የሚያገኙት ውሸቱን በትክክል ካልዋሹ ግን ወረቀቱን አያገኙም። ስለዚህ ውሸታሞች ናቸው ትክክለኛ ስደተኞች የሚባሉት ማለት ነው። ኦነስትሊ፣ ስናወራ እንደዛ ነው የሚሆነው እና እሱ የራሱን የትራምፕ ቤተሰብ የስደት ታሪኩን በጣም እንደ ስኬታማ ነው የሚያየው። በጣም ነው እንደውም ፕራውድ የሚያደርግበት። የዛሬ ስደተኞችን ደግሞ እንደ ስጋት የሚቆጥር ሰው ነው ትራምፕ እና ይህ አመለካከት በአንዳንድ ጀርመናዊ አሜሪካዊያን ማህበረሰብ ውስጥ በተለይ ደግሞ በታሪክ ውስጥ እንደነበረው የብሔር ያለመቻቻል አመለካከት ት ጋር የተያዘ ሊሆን ይችላል። ትራምፕ ምናልባትም ጀርመናዊ ስለሆነ ሊሆን ይችላል የዚህን ያህል ጥላቻ ሰው ላይ የሚያሳየው የሚሉ መረጃዎችን አግኝቻለሁ። ለምሳሌ በመጀመሪያ ዓለም ጦርነት ወቅት ጀርመናውያን በአሜሪካ ውስጥ ከፍተኛ መድሎ ገጥሟቸውም ነበረ። በጣም መድሎ ይደረግባቸው ነበረ። በአጠቃላይ የትራምፕ የስደት ፖሊሲዎች እንደ ቤተሰብ መለያየት፣ ጥብቅ የድንበር ቁጥጥር በአንዳንድ የሰብዊ መብት ተሟጋቾች እንደ ኤሲኤልዩ እንደሚገልጹት ቤተሰቦች፣ ማህበረሰቦች የብሔር ለመቻቻል አመለካከት ጋር የተያያዘ ሊሆን ይችላል የሚሉም አሉ። ለምሳሌ እንዳልኳችሁ የዓለም ጦርነት ወቅት ጀርመናውያን በአሜሪካ ውስጥ ከፍተኛ መድሎ ስለገጠማቸው ማለት ነው። በአጠቃላይ የትራምፕ የስደት ፖሊሲዎች እንደ ቤተሰብ መለያየት፣ ጥብቅ የድንበር ቁጥጥር በአንዳንድ የሰብዊ መብት ተሟጋቾች ሲ ልዩ ይሉታል። በምንጻረ ቃሉ ቤተሰቦችን ማህበረሰቦችን የሚጎዱ ናቸው ብለው ነው የሚያስቀምጡት። ይህ አቋም ከራሱ የቤተሰብ ስደተኛ ታሪክ ጋር ታዲያ በጣም በተቃርኖ የሚቆም ነው። ምክንያቱም የእሱ ቅድመያቶች በአሜሪካ ውስጥ እድል በማግኘታቸው ስኬታማ ህይወትን መምራት ችለዋል። በዚህ እሱ በጣም ፕራውድ ያደርጋል። ከዛ ግን ደግሞ የአሁን ስደተኞችን በጣም ይቃወማል። እንዳልኳችሁ መዋሸት ያልቻሉ ናቸው። ወረቀት እንኳን የማግኘት እድል የሌላቸው ማለት ነው። እነዛ ሰዎች በየጎዳና የምናያቸው ህገወጥ የሚባሉት በትክክል ኢኮኖ ኢኮኖሚካሊ ራሳቸውን መደገፍ ስላልቻሉ ቤተሰብንም ራሳቸውንም ሀገርንም ለመርዳት የተሰደዱ ናቸው ማለት ነው በየመንገዱ ላይ ያሉት። እና ያው ሁሉም ሰው በፖለቲካ ነው ብዙ ጊዜ እውነቱን ስናወራ በፖለቲካ ነው ተሰደን መተናል። መንግስት እንዲያ አድርጎናል፣ እንደዚህ ጭቆና ደርሶብናል፣ ታስረናል፣ ልንገደል ነው ምናምን የሚሉ ናቸው አይደለ? የሚመጡት ወረቀቱን እንዲሰጣቸው ጥገኝነትም እንዲሰጣቸው የሚያደርገው እንደዛ አይነት ነገሮች ናቸው። እና ያንን ነገር ማለት ያልቻሉ ሰዎች ግን ወረቀትን እያገኙ አይደለም። ስለዚህ እውነተኞቹ ናቸው ማለት ነው ህገወጥ ስደተኞች እየተባሉ ያሉት። አሁን በጣም እኔ የገረመኝን አሁን በዚህ ሴንቸሪ እንኳን ያለውን ዘር በተለይ ደግሞ ዘር ተኮር የሆነ ነገር በተለይ ደግሞ ለጥቁሮች በጣም ምን ያህል ጥላቻ እንዳላቸው የሚያሳይ በጣም ብዙ ነገር አለ። ለምሳሌ የሰንዳውን ታውንስ የዘር መገንጠል እርስን እናያለን ማለት ነው። የሰንዳውን ታውንስ ታቆት ይሆናል። በአሜሪካ በተለይ ደግሞ የምትኖሩ ቤተሰቦቻችን፣ በአሜሪካ ታሪክ ውስጥ በሺዎች የሚቆጠሩ ከተሞች እንደ አንድ ሚስጥር የተደበቁ ከተሞች አሉ። እነዚህ ከተሞች ለምሳሌ አንዱ ሰንዳውን ታውንስ ተብለው ከሚጠሩት አንዱ ነው። ሰንዳውን ጥቁሮች ከፀሐይ መጥለቅ በኋላ መቆየት የተከለከሉባቸው ቦታዎች ናቸው። ልክ ጀንበር ወደ ቦታዋ ስትገባ ጥቁሮች ከዛ ቦታ ይወጣሉ ማለት ነው። አልተፈቀደላቸውም ማለት ነው። ስለዚህ ይሄ በትራምፕ ዘመነ መንግስት ጊዜ ደግሞ ስሙ ተቀይሮ ጥቁሮች የማይገቡበት ቦታ መጀመሪያ ሰንዳውን ታውን ተብሎ ነበረ። ከዛ ደግሞ ሪተርን ቱ ላንድ ብለው ስሙን ቀይረውታል ማለት ነው። ስለዚህ ይሄ ነገር በጣም ነው ትኩረት የሚሳበው። ከ19ኛው መቶ ክፍለ ዘመን መገባደጃ ጀምሮ በአሜሪካ በሺዎች የሚቆጠሩ ከተሞች ጥቁሮችን ከመኖር ወይ ደግሞ ከመስራት ይከለክላሉ። ጥቁሮቹን አይፈልጓቸውም፣ ሊያቸው እንኳን አይፈልጉም ማለት ነው እንኳን ከተማቸው ገብተው ሊኖሩ እና ለምሳሌ እንደ ኤሊኖይ፣ ኦሪገን እና ደግሞ ኢንዲያና ያሉ ግዛቶች በዚህ ልማድ በጣም ታዋቂ ናቸው። በቃ ጥቁሮችን በማጥቃት ጥቁሮች እንዳይመጡባቸው በማድረግ ደግሞ በተለይ ፀሐይ ስታዘቀዝቅ ይሄ ቦታ ለእናንተ አይገባም ብሎ ከዛ ቦታ በማባረር ይታወቃሉ፣ እነዚህ ግዙፍ ከተማዎች ማለት ነው። ከዚያ በመግቢያ መንገዶች ላይ የተቀመጡ ምልክቶች አሉ። በጣም በሚገርማቸው ሁኔታ ጥቁሮች ከፀሐይ መጥለቅ በኋላ እንዳይቆዩ የሚያስጠነቅቁ ምልክቶች ናቸው። በቃ ውጡልን ልክ መምሸት ሲጀምር ፀሐይ መጥለቅ ስትጀምር ውጡልን የሚሉ ምልክቶች ራሱ አሉበት እዛ ቦታ ላይ ማለት ነው። ምናልባት እንግዲህ እዛ የምትኖሩ ሰዎች መረጃውን ልታጠናክሩልን ትችላላችሁ። እና እነዚህ ከተሞች በሕግ በግፍ ወይ ደግሞ በማህበረሰብ ግፊት ጥቁሮችን በከፍተኛ ሁኔታ የሚከለክሉ ናቸው። ሕግም የሚያጸድቁት እነሱ ናቸው። ይህ ሕጋችን ነው። በቃ ጥቁሮች እዚ ጋር እንዳይመጡ። ይሄም ደግሞ የማህበረሰብን መገንጠል ዘረኝነትን ያጠናከረ ነው ማለት ነው። እስቲል እስካሁን ድረስ ነው የሚገርማችሁ ነገር። ይሄ ነገር ያለው የድሮ ታሪክ እንዳይመስላችሁ አሁን በትራምፕ ዘመን በዚህ 2025 ራሱ ይሄ ነገር አለ ማለት ነው። በ1960ዎቹ የሲቪል መብቶች እንቅስቃሴ የሰንዳውን ታውንስ መደበኛ ልማዶችን ተፋልሞ ነበረ። በ1964 ደግሞ የሲቪል መብቶች ህግና በ1968 ፍትሐዊ መኖሪያ ህግ የዘር መገንጠልን በህግ ከልክሎ ነበረ ማለት ነው። ከዛ በኋላ በተወሰኑ ከተሞች ውስጥ መደበኛ ያልሆኑ እገዳዎች ተከልክለው ነበረ፣ በፖሊስ ቁጥጥር፣ በማህበረሰብ ግፊት ወይ ደግሞ በኢኮኖሚያዊ መሰናክሎች ማለት ነው። አሁን በትራምፕ ዘመን እንግዲህ 2017 ጀምሮ ራሱ የቻርሎት ስቪል ሰልፍ የነጭ የበላይነት እንቅስቃሴዎችና የሰንዳውን ታውንስ ቅርስ እንደገና ተነሳሳ ማለት ነው። ከ2017 ደግሞ እንደገና አገርሽቶ ተነሳ። በ2020 ታስታውሱ ከሆነ የጆርጅ ፍሉድ መገደል የዘርፍተ ጥያቄዎችን በአሜሪካ ውስጥ በከፍተኛ ሁኔታ ያጠናከ በከፍተኛ ሁኔታ የቀሰቀሰ ነው። ያው ለምክንያት አይደል እግዚአብሔር አንድ ነገር ነው የሚያደርገው። የጆርጅ ፍሉድ መገደል እዛ ለተጨቆኑ ለዘመናት ሲደፈጠጡ ለኖሩ ሰዎች እግዚአብሔር ያስነሳው ነው። አሁን እሱ ያው መስዋዕት ሆኗል ተብሎ ነው የሚታመነው፣ በተለይ ደግሞ በጥቁሮች ማለት ነው። እና ከፍተኛ የሆነ ተቃውሞ ነበር፣ ታስታውሳላቸው። አሜሪካን ናጠ ተቃውሞ ነበረ፣ መላው አለም አሜሪካ ላይ የተነሳበት ጊዜ ነበረ። እና ነጮች ሳይቀሩ እንግዲህ እነሱ ቆዳቸው ቢፋቅ እርግጠኛ ነኝ እኔ ዘረኝነት አለባቸው። ግን ለምሳል ይሁን የእውነት ይሁን ያንን መናገር ባልችልም ነጮች ራሱ በቁጣ ተነስተው ነበረም። በዶናልድ ትራምፕ ዘመን የዘር መገንጠልና የማህበረሰብ ክፍፍል ጉዳዮች በፖለቲካዊ ንግግሮችና በማንቂያዎች በደንብ ተሰርቶበታል። ማንቂያም የፖለቲካ ንግግሮችን በደንብ ነው የተሰራበት። እና አንዳንድ የትራምፕ ደጋፊዎች ሪተርን ቱ ዘላንድ የሚለውን ሀረግ እንደ መፈክር ተጠቅመውበታል ማለት ነው። ምን ማለት ነው? በቃ ሀገራችንን፣ ቦታችንን፣ ይሄ ቀያችንን ልቀቁ በቃ መልሶ ግዛታችንን እንደማለት ነው። ሲጠቀሙበት የነበሩት የትራምፕ ደጋፊዎች ይህን የቀድሞ የሰንዳውንታውን ሀሳብ የሚያስታውስ ነው። የትራምፕ ንግግሮች በአጠቃላይ ትራምፕ የሚናገራቸው የማንቂያ ቪዲዮዎቹ በሙሉ ልብ ብላችሁ ከሆነ በጣም ነው ጥላች ያለው ትራምፕ ማለት ነው። ግን ከላይ ስታዩት በጣም ነው የሚዋሸው ትራምፕ። ራሱን የካደ ጀርመናዊ መሆኑን የካደ ነው ትራምፕ እና የኔ ቤተሰቦች ስደተኞች ናቸው ይላል። ስደተኛ በመሆናቸው በጣም ነው ፕራውድ የሚያደርገው ጀርመናዊ ናቸው ብሎ ግን ተናግሮ እኔ ገጥሞኝም አያውቅም ለምን ይደብቃል? እናቴም ከዚህ ናት አባቴም ከዚህ ነው ይላል ትራምፕ ብዙ ጊዜ። እና በአጠቃላይ በጣም ነው የሚጸየፈው ስደተኞችን፣ በተለይ ደግሞ ለጥቁሮች ጥቁሮችን። አሁን ትራምፕ እኮ በዘመኑ አፍሪካ ሀገር እኮ መጥቶ አንድም ጉብኝት አላደረገም በስልጣን ዘመኑ ማለት ነው እና ብዙዎቹ ከስልጣን ሊወርዱ ሲሉ እነዛ የመጀመሪያ የነበሩት አዛውንቶችም ከስልጣን ለመውረድ ሲሉ አፍሪካን መጎብኘት የሚፈልጉ አሉ በብዛት ማለት ነው። አሜሪካ በእርግጥ ኦባማ ጥቁር ነው። ኦባማ ነው ኢትዮጵያ የመጣው አንዳንድ አፍሪካ ሀገሮችም፣ ያው እንደተጠበቀውም በያደርግ፣ እሱም አንዳንድ ቦታዎች ሄዷል። ግን የአሜሪካ ፕሬዚዳንቶች በጣት የሚቆጠሩ ናቸው፣ አፍሪካን እንኳን ለመጎብኘት የተነሳሱት ማለት ነው። ወይ ደግሞ ለራሳቸው ለፕሮፓጋንዳ ካልተጠቀሙት በስተቀር ከልባቸው መተው አፍሪካን እንኳን የሚጎበኙ አይደሉም። እና አሁን ይሄ የሰንዳውን ታውንስ ታሪክ የአሜሪካን የዘር መገንጠልን የሚያሳይ ነው። በቃ የእኛ ዘር ምርጥ ነው፣ ምርጥ ዘሮች ነን እንደማለት ማለት ነው። እና ዛሬን ታሪክ ለመረዳት ለፍትህ፣ ለእኩልነት መታገል አስፈላጊ እንደሆነ ነው የሚታየኝና ገና እኛ ሁላችንም እኩል ነን ብለን እናወራለን። በወሬ ደረጃ ነው እንጂ ጀርመን ውስጥ አሁን የሚኖሩ ሰዎች ሲነግሩኝ በጣም ነው የሚጸየፉን። እናንተ እኮ ጀርመናዊ የሆናችሁት ወረቀታችሁን እንጂ ደማችሁ እኮ ጀርመናዊ አይደለም ብለው ይሉናል ብለው ራሱ ይነግሩኛል። እዛ ወዳጆች አሉና በጣም ነው ይሄ ነስ ገርመው እስካሁንም ድረስ ከልባቸው ውስጥ ምን ያህል ዘረኝነት እንዳልወጣ በጣም የሚገርም ነውና እኛ ሁላችንም የተሻለ ወደፊትን ለመፍጠር መስራት እንዳለብን ከሀገራችን ደግሞ አሁን እኛ ሌላ ሀገር ሄደን አክብሮን ማለት እንኳን እኮ አንችልም። ምን ሞራል አለን ሌላ ሀገር ሄደን ይህንን ከመናገር ይልቅ እኛ ራሳችንን የቆምንበትን ራሱ ብናየው አሁን በዘር ይችላል ነው የኔ ዘር እንደዚህ ነው። የኔ ቀዬ ነው ይሄ ተከልሏል ይሄ የኔ ነው ብለን ነው ወንድም በወንድሙ ላይ የተነሳው በእኛም ሀገር ማለት ነው። እኛ አሁን ሄደን እዛ መብታችንን እናስገብር ብንል ሞራሉም የለንም ራስ በራሳችን ሀገራችን ላይ ሆነን። እንደውም ውጭው ዓለም ላይ እንደውም ነፃነት ይሰጡናል። አሁን እኛ ሀገራችን ካለችበት ነገር አንፃ ውጪ ላይ እንደውም ነፃነት ይሰጠናል። እንደልባችን ቤት ገዝተን መኪና ገዝተን የፈለግንበት ቦታ ዞረን እንኖራለን። ያው አንዳንድ ኢሞሽናሊም ፊዚካሊም አንዳንድ ነገሮች ቢያደርጉም እነሱ ከኛ ሀገር ግን በጣም ተሽለዋል፣ እንደውም ሌሎቹ ማለት ነው። ግን ደግሞ እኛ መብታችንን ለማስከበር እንኳን ዛሬ ያለንበት የረገጥንበት የቆምንበት መሬት ሞራሉ ራሱ የለንም። አሁን እኛ እርስ በርሳችን እየተባለን ወንድም በወንድሙ ላይ ተነስቶ ነው ያለው እና ከአጠቃላይ ዓለማችንን ላይ ያለው ዘረኝነት እንደዚህ በትንሽ ጊዜ የሚጸዳ መስሎ አይታይም። ውድ ቤተሰቦቻችን ይህን መረጃ እንደታያችሁት አብራችሁን ስለነበራችሁ እጅግ አድርገን ነው እናመሰግነው። በቀጣይ መረጃ ደግሞ እስከምንገናኝ ተርቆዩለን።